በጣም የሚያምር እና ቆንጆ የማጀናት አሰራር እንደዚህ በሚያምር መልኩ እንግዲህ ሰርቼ አዘጋጅቻለሁ ማለት ነው። በጣም ነው የሚያምረው። በጣም ነው የሚጣፍጠው። በጣም ለስለስ ያለ ሶፍት የሆነ የማጀናት አሰራር ነው። እንግዲህ ሁላችሁም ተወዱታላችሁ ብዬ ተስፋ አደርጋለሁ። እውነት ለመናገር በጣም ነው የሚጣፍጠው። በጣም ለስለስ ያለ ሶፍት የሆነ የማጀናት አሰራር ነው ማለት ነው ይዤላችሁ የመጣሁት። እንግዲህ ከዚህ ቀጥሎ አሰራሩን አሳያቸዋለሁ። እስከ መጨረሻ ሙሉውን ቪዲዮ እንድታዩት ስል በአክብሮት ትጠይቃቸዋለሁ። በጣም የሚያምር ቆንጆ ነው። ዳይ ወደ አሰራሩ ሌስ ጋ ከዚህ እንግዲህ አዘጋጅቻለሁ። ምፈልገውን ያህል ዱቄት አዘጋጅቻለሁ። እንግዲህ ይህን ይህን ያህል አላችሁም። እኔ የተጠቀምኩት ሁለት ሁለት ኩባያ ዱቄት ነው። እንትን አዘጋጅቻለሁ ማወካበት ማወቃበት ነዘጋጅቻለሁ። እንደምታዩት ውሃዬን እጨምራለሁ ማለት ነው። አንድ ኩባያ ውሃ ነው የተጠቀምኩት። ይቅርታ ሁለት ኩባያ ዱቄት አንድ ኩባያ ውሃ ነው የተጠቀምኩት። እንግዲህ አንድ ሾርባ ማንኪያ እርሾ ተጠቅሜ ያለው አንድ አንድ የሾርባ ማንኪያ ዘይ ዘይቱን ተጠቀም ያለው። እናንተ ዘይት ያላችሁን መጠቀም ትችላላችሁ። የግድ ዘይ ዘይት መሆን የለበትም። አንድ የሾርባ ማንኪያ ስኳር ተጠቀም ያለው። እንግዲህ ግባቶችን በደንብ ይታያሉ ብዬ ተስፋ አደርጋለሁ። ግማሽ ማንኪያ ጨው ተጠቀም ያለው። እናዋወደዋለን ማለት ነው። አሁን እናዋወደዋለን በደንብ ይዋወድለን እናንተ ከፈልጋችሁ እስከ አስር ደቂቃ ማቆየት ትችላላችሁ ማለት ነው። እስከ አስር ደቂቃ ይሄን ማቆየት ይቻላል። እኔ ግን ሰዓትና ጊዜ ስለሌለኝ ያው አሁን እንደምታውቁት ሁሉ ነገር ወከባ ስለሆነ ቀጥታ ምንድን ነው የማደርገው ዱቄቴን ጨምሬ ተነፍቷል። በነገራችሁ ላይ ነፍቼ አዘጋጅቸዋለሁ ማለት ነው። ሁለት ኩባያ ዱቄት ነው እንደነገርኳችሁ፣ ቀጥታ ጨምራለሁ ማለት ነው። እናንተ እንደነገርኳችሁ እስከ አስር ደቂቃ ማቆየት ትችላላችሁ ማለት ነው። አስር ደቂቃ ማቆየት ይችላላችሁ። በደንብ በደንብ እንግዲህ እናወካለን ማለት ነው። ጌጣችንን በደንብ እናወካለን፣ በደንብ ሶፍት እስከሚሆን እና ከዚህ መሀል ረስቼ ነበረ ማለት ነው። ባክንቦደር ረስቼ ነው ብትጨምሩበት መልካም ነው ብዬ አስባለሁ። ባክንቦደር ረስቼ ስለነበረ ነው። በዚህ መልኩ እንግዲህ አብክተን ጨርሰናል ማለት ነው። ጨርሰናል ማለት ነው። አሁን ኩፍ እስኪልልን እንጠብቃለን ማለት ነው። እንግዲህ ኩፍ ካለም በኋላ ሰላሳ ደቂቃ ወይም አንድ ሰዓት ነው የሚቆየው። እንግዲህ አሁን ቀዝቃዛ ስለሆነ ሞቀታ ቦታ አስከምጡት ስታሞቁ ደግሞ ሊጦን ለብ ያለ ውሃ ቢሆን ይመረጣል። እንግዲህ እንደምታዩት በዚህ ኩፍ ብሎልናል ማለት ነው። በጣም ኩፍ ብሎልናል። በጣም ነው የሚያምረው። ይሄው ሶፍት ነው። በቃ ሶፍት ነው የሚመስለው። በጣም ነው የሚያምረው። እዚህ ጋር አዘጋጀዎት እንግዲህ ለራሴ ዛታር አዘጋጅቻለሁ ማለት ነው። ዛታርና ታር ና ስምስም ነው የጨመርኩበት። ሬዲ ዛታሩ ስምስም አለው ግን እኔ ጭማሬ ጨምሬበታለሁ ማለት ነው። እንግዲህ ለራሴ መጀመሪያ ቅድሚያ ነው የማዘጋጀው ምክንያቱም ጀብን ምንም እንዲነካብኝ ስለማልፈልግ ቅድሚያ ለራስ ከራስ በላይ ነፋስ። እንግዲህ በምታዩት መልኩ የራሴን አዘጋጅቼ ጨርሻለሁ። የቀረውን ደግሞ በዚህ መልኩ ቆራርጫለኝ ማለት ነው። በዚህ መልኩ ቆራርጬ እንግዲህ ጅብን ነው የማደርገው። ሁለት አይነት ጅብን ነው የምጠቀመው፣ ጅብን ከሪ እና ጅብን ያኛውን ጅብን ጅብር ክራፍት ማለት ነው እሱን ነው እኔ የምጠቀም። እናንተ ያላችሁን ጅብን ቤት ያላችሁ መጠቀም ትችላላችሁ። ኖርማል ነው፣ ምንም ችግር የለውም እና በዚህ መልኩ ጨርሰናል ማለት ነው። በዚህ መልኩ አዘጋጅቼ ጨርሻለሁ። አሁን የራሴን ዘይት ነው የምቀባ ማለት ነው። እንደምታይት ዘይት እንቀባለን። ዘይ ዘይቱን ነው እንደነገርኳቸው እኔ የምጠቀመው ዘይ ዘይቱን ነው። በላይ አበት ሶዳ እና ስምስም ስቀባ እንዲይዝልኝ ስለፈለግኩኝ እና ድርቅ እንዳይል ደግሞ እሱ ይረዳዋል ብዬ ነው። እንጀምራለን ማለት ነው። ሰሊጥ ማለት ነው እንጨምራለን። ሰሊጥ እንጨምራለን እና በጣም ቀላል ነው። ምንም የቆይ ነገር የለም። ለራሳችሁ ደግሞ አትንሰፉ እህቶች፣ ለራሳችሁ አትንሰፉ። በተለይ እኛ ክርስቲያኖች ሁሉ ነገር ከእነሱ ጋር ስለሚያያዝ ሁሉ ነገር የጾም ስለሆነ ለራሳችሁ ተጠቀሙ። ለራሴ በጎን ያስቀምጥና አሁን እዚህ ጋር ከዘይቱ ላይ ምንድን ነው የጨመረው ወተት ጨምሬ ያለው አሁን ጨምሬ የእነሱን በደንብ እየቀባውኝ እንደዚህ ሁሉንም ልቀባቸዋለኝ ማለት ነው። እናቶች እንደነገርኳቸው ራሳችሁን ጠብቁ። ለራሳችሁ በጎን እየሰራችሁ ሞኛ አትሆኑ። ለራሳችሁም እናንተ ነው ለእናንተ ያላችሁት እንጂ በላችሁ ጠጣችሁ፣ ለእነሱ ግድ አይሰጣችሁም። እንዲያስቡልንም መጠበቅም የለብንም። ራሳችን እኛ ህፃን ልጆች አይደለንም። ራሳችን መጠበቅ ግዴታ አለብን። ራሳችን መንከባከብ ግዴታ አለብን። እንግዲህ በዚህ መልኩ ጨርሻለኝ ማለት ነው። እንደሆነም እዚህ ቀብቻለሁ። ሴሌት ከላይ ምንመሻለሁ። አሁን ፍርማችንን መጀመሪያ የቀርታ ፍርሙን ለአስር ደቂቃ ገምጬ አስገምጀው ነበረ እና አስገባውኝ። በጣም የተወሰነ ደቂቃ ነው የሚቆየው፣ አስራ አምስት ደቂቃ ነው። በዚህ በሚያምረ ሁኔታ እንግዲህ ደርስ ነላን ማለት ነው። በዚህ በጣም የሚያምረው ይሄ እንደምታዩት በጣም ቆንጆ ውብ ነው። በዚህ ደርሶልናል ማለት ነው። ተወዳጆች እንግዲህ ከቃላይ አርጌው ደግሞ እንደዚህ እንዴት እንደሚያምር በጣም ቆንጆ የሚያምር ነው። እንደዚህ ቃላይ ሳደርገው በጣም ሶፍት ነው፣ በጣም ነው የሚጣፍጠው። እውነት ለመናገር በጣም ሶፍት ነው፣ በጣም ነው የሚጣፍጠው። ሁላችሁም እየሰራችሁ ተጠቀሙ። እውነቴን ነው ብላችሁ ትወዱታላችሁ፣ ትጠቀሙበታላችሁ ነው እንጂ ምስል ላይ ያልነገርኳችሁ ሌላ ምንድን ነው፣ አንዲት በክዳኗ በክዳኗ አንድ አቻቶ ተጠቅሜ ያለው ማለት ነው። አቻቶ በጣም ሶፍት እንዲሆን ያደርገዋል። ወተት ምንም ስለማንጨምር ሊጡ ላይ ወተት ምናምን ስለማንጨምር አቻቶ በጣም ልስልስና ሶፍት እንዲሆን ያደርገዋል ማለት ነው። እሱን አላሳየዋችሁም ነበረ። ዱቄታችን በዚህ መልኩ አምሰናል ማለት ነው።

በዚህ መልኩ አቀረን ደፍተናል። ሁሉንም አሁን የቀረ ነገር የለውም ማለት ነው። አሁን ቀጥታ ምንድነው የምናደርገው ዱቄታችንን አምጥተን እዚጋ እንነፋለ ማለት ነው። የአምስኑን ሴት ጋብላል። በዚህ መልኩ እንነፋለን ዱቄታችንን? በዚህ መልኩ ስለነፋን አሁን ውሃ እየጨመርን እናሞካለን ማለት ነው። የሚበቃችሁን ያህል ውሃ እያሻችሁ እየጨምራላችሁ ማለት ነው። በአንዴ ብዙ ውሃ መጨመር የለባችሁ ማለት ነው። በደንብ ሽት ማድረግ አለብን ማለት ነው። በደንብ መታሸት ይኖርበታል ማለት ነው። ተወዳጆች በዚህ መልኩ አዘጋጅተናል ማለት ነው። በዚህ መልኩ ነው መታ ያለብን። በጣም ከቀጠን ነው በጣም ከቀጠነ ምናልባትም መጥበሻ ላይ ላይወጣልን ይችላል። የሆነ ጭቃ አይነት የማነት ባህሪ ያለውና እንደዚህ አድርጋችሁ ብታወት ሞራ አሪፍ ነው ብዬ አስባለሁ። በዚህ መልኩ ጨርሰናል እንግዲህ ከሁለት ሰዓት እስከ ሶስት ሰዓት ማቆየት ይጠበቅብናል ማለት ነው። ምክንያቱም በደንብ መሰራት አለበት። በቃ በትክክል በጣም በትንሽ በትንሽ እየጨመረ በደንብ አድርገን ስላመስ ነው። በደንብ ተወዳጆች እንጀራችን እስኪደርስ ድረስ እንደዚህ መታችን እንጠብሳለን ማለት ነው። ምስራችንን ከሽሮ ቀጥሎ እንግዲህ ምስርዬ በጣም ነው ማዳል ምስርዬ እንሰራለን ማለት ነው አዘጋጅተን አስቀምጠናል። ምስራችን በዚህ መልኩ አጥበናል ማለት ነው። በደንብ ነጭ ውሃው ነጭ እስኪሆን ድረስ መታጠብ አለበት በደንብ ማለት ነው። እንግዲህ አብዛኞቻችን የጨጓራ በሽተኞች ስለሆነ የግድ በዚህ መልኩ መታጠብ አለበት ማለት ነው። በቃ እንደዚህ ውሃው ነጭ እስኪሆን ድረስ ማለት ነው። ግማሽ ማንኪያ ነጭ ሽንኩርት እና ጅንጅብል አብሮ የተፈጨ እንጨምራለን ማለት ነው። ሁለት አነስ አነስ ያሉ ተማቲም ከትፍ ያለው በዚህ መልኩ እጨምራለሁ ማለት ነው። ተማቲማችን ጨምረናል። በዚህ መልኩ ጥብስ እናደርገዋለን ለተወሰነ ደቂቃ ማለት ነው። ለተወሰነ ደቂቃ ጥብስ ማድረግ ይኖርብናል ማለት ነው። ቲማቲማችንና ሽንኩርታችን በዚህ መልኩ ስለተጠበሰ አሁን ሁለት ማንኪያ በርበሬ ጨምራለሁ ማለት ነው። አሁን ይሄን በደንብ አድርገን እናቁላላለን ማለት ነው። በዚህ መልኩ በደንብ እናቁላላለን የሞቀ ውኃ ትንሽ ጠብ እያደረግን በዚህ መልኩ ቁልፋችንን በደንብ እናቆላላለን ማለት ነው። ቁሌታችን እንግዲህ በደንብ ተቆላልቶ እዚህ ላይ ደርሶልናል ማለት ነው። እንደምታዩት በጣም የሚያምር ከለር ነው ያለው። በጣም ነው የሚያምረው። ምንድነው የምናደርገው? አሁን ቀጥታ ስራችንን እንጨምራለን ማለት ነው። ስራችንን ቀጥታ እንጨምራለን ማለት ነው። በዚህ መልኩ ምስራችንን ጨምረናል። አሁን ውሃ ምናምንም አንጨምርም፣ በደንብ አብረን እሽት እያደረግን አብረን ነው ምን ያቆላለው ማለት ነው። ምንም ውሃ መጨመር ምናምን አይጠበቅብንም። የራሱ ሬዲዮ አንስላለው። በዛ ላይ ደግሞ አብሮ በደንብ መታሸት አለበት። አብሮ ሲታሽ ነው በደንብ ምስር ጣዕሟ የሚያምረው፣ በደንብ ሲታሽ ነው ማለት ነው። በደንብ ተንካን ተከተት ነው በደንብ ካለ በኋላ መልሰን እንገናኛለን ማለት ነው። ምስርቲ ምስርቲ እንግዲህ ምስራ በዚህ መልኩ ደርሳለች ማለት ነው። በጣም የሚያምር ከረር ነው ያለው እንደምታያቸዋል ብዬ ተስፋ አድርጋለሁ። በጣም የሚያምር ከረር ነው ያለው። በዚህ መልኩ እንግዲህ ምስራችን እየደረሰችልን ነው። እንግዲህ ወደ እንጀራ መጋገራችን ደሞ እንገባለን ማለት ነው። እንጀራችንን ደሞ እንጋግራለን። የሚያምር ከለር ነው ያለው በጣም ማለት ነው። አዎ እንጀራችን በዚህ መልኩ ደርሶልናል ማለት ነው። በጣም የሚያምር ቆንጆ እንጀራ ወጦልናል ማለት ነው። በዚህ መልኩ እንጀራችንን አዘጋጅተናል ማለት ነው። በጣም የሚያምረው ለመናገር በጣም ቆንጆ እንጀራ ነው። በጣም ነው የሚያምረው። እንደምታዩት ቀረብ አድርጌ ላሳያችሁ። በጣም ነው የሚያምረው። በጣም ማለት ነው ምርጥ እንጀራ ነው። ላችሁም እየሰራችሁ ታይጣቀሙ። ቆንጆ እንጀራ ነው። ራሳችንን ጠብቅ፣ በስራ ደፋ ቀና እያልን ምግብ ለመብላት ራሱ በጣም ነው የምንቸገረው። በምክንያቱም በስራ ስለሆነ ዝገን ስለምንሆን በጣም እንቸገራለን ማለት ነው ግን ብቻ ነው። አጋጣሚ እንጀራችንን እየጋገረን መብላት አለብን። እንጀራ እንኳን ባንጋግር ግን የራሳችን የሆነ ነገር ሰጠን እንጠቀም አለብን ማለት ነው። እንደምታዩት በጣም ምርጥ እንጀራ ነው። የእውነት እንጀራ ነው የሚመስለው ሁላ ማለት ነው። በጣም ቆንጆ እንጀራ ነው። እንደምታዩት ምርጥ እንጀራ ነው። ሁላችሁም እየሰራችሁ ተጠቀመላቸዋለሁ። ተወዳጆቼ ሁላችሁም እየሰራችሁ ተጠቀሙላችኋሉ ተወዳጆች። ውጭ ገዝተን ከምን በላው ይልቅ ይሄ በነፃነት ራሳችን የሰራ ነው። በነፃነት ይህን እንትን አድርገን በራሳችን ብንጠቀም መልካም ነው ብዬ አስባለሁ። ተወዳጆች እንግዲህ በዚህ መልኩ ነው እንግዲህ እየተመገብን ደግሞ አሳያቸዋለሁ ማለት ነው። ሁሉም ነገር አሁን ደርሷል። ወጣችንም ደርሷል፣ እንጀራችንም ደርሷል። አሁን ሁሉ ነገር ደርሷል። እንግዲህ ወደ መመገቡ ነው። ምን ሄደው ማለት ነው። እስከ መጨረሻ አብራችን ቆዩ። እንጀራችን እንግዲህ በዚህ መልኩ ደርሰውልናል ማለት ነው። በጣም ነው የሚያምረው። ቤተሰብ እንብላ ብላ ወይስ? በጣም ነው የሚያምረው የሚገርመው ማለት ነው። ሽታው ራሱ በጣም ነው የሚያምር። ሽታው ራሱ በጣም ነው የሚያምረው። ቤተሰብ እንብላ። እውነት በጣም ነው የሚጣፍጠው። ፋሚሊ እንብላ እንብላ። ወዶቼ እንግዲህ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሌሊች ቤተሰብ እንዲደርስ አድርጉልኝ ከወደዳችሁት ከተመቻችሁ ሐሳብ አስተያየታችሁን እቀበላለሁ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። በሌላ በአዲስ ቪዲዮ እስካገኛችሁ ድረስ መልካም ጊዜ፣ መልካም ቆይታ። እንጀራችን እንግዲህ በዚህ መልኩ ደርሶልናል ማለት ነው። በጣም ነው የሚያምረው ቤተሰብ እንብላ። ስ መስላስም በጣም ነው የሚያምረው፣ የሚገርመው ማለት ነው። ሽታው ራሱ በጣም ነው የሚያምር ሲታወራላ ራሱ በጣም ነው የሚያምረው። ቤተሰብ ሰብ እንብላ፣ እውነት በጣም ነው የሚጣፍጠው። ፋሚሊ እንብላ እንብላ። ወዶቼ እንግዲህ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለሌሎች ቤተሰብ እንዲደርስ አድርጉልኝ። ከወደዳችሁት ከተመቻችሁ ሀሳብ አስተያየታችሁን እቀበላለሁ አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ ነው ማመሰግነው። በሌላ በአዲስ ቪዲዮ እስካገኛችሁ ድረስ መልካም ጊዜ መልካም ቆይታ። እንጀራችን እንግዲህ በዚህ መልኩ ደርሰውልናል ማለት ነው። በጣም ነው የሚያምረው ቤተሰብ እንብላ። በስመ ስላሴ ስም በጣም ነው የሚያምረው፣ የሚገርመው ማለት ነው። ሽታው ራሱ በጣም ነው የሚያምር፣ ሽታው ራሱ በጣም ነው የሚያምረው። ቤተሰብ እንብላ። እውነት በጣም ነው የሚጣፍጠው። ፋሚሊ እንብላ እንብላ። ወዶች እንግዲህ ላይክ ሰብስክራይብ ሼር እያደረጋችሁ ዚ ቤተሰብ እንዲደርስ አድርጉላ። ከወደዳችሁት ከተመቻችሁ ሀሳብ አስተያየታችሁን እቀበላለሁ። አብራችሁን ስለነበራችሁ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። በሌላ በአዲስ ቪዲዮ እስካገኛችሁ ድረስ መልካም ጊዜ፣ መልካም ቆይታ። እንጀራችን እንግዲህ በዚህ መልኩ ደርሰውልናል ማለት ነው። በጣም ነው የሚያምረው። ቤተሰብ እንብላ ስ በጣም ነው የሚያምረው የሚገርመው ማለት ነው። ሽታው ራሱ በጣም ነው የሚያምር ሽታው ራሱ በጣም ነው የሚያምረው። ቤተሰብ እንብላ። እውነት በጣም ነው የሚጣፍጠው። ፋሚሊ እንብላ እንብላ። ወዶቼ እንግዲህ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለዚህ ቤተሰብ እንዲደርስ አድርጉልኝ። ከወደዳችሁት ከተመቻችሁ ሀሳብ አስተያየታችሁን እቀበላለሁ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። በሌላ በአዲስ ቪዲዮ እስካገኛችሁ ድረስ መልካም ጊዜ መልካም ቆይታ